ሰበር መረጃዎች ደርሶናል። ኤርትራ ኢትዮጵያን ከሰሰች። ከባርበር ጥያቄና ከሌሎች ተያያዥ ጉዳዮች ጀምሮ በኢትዮጵያ ላይ ፊቷ የጠቆረው ኤርትራ ከመሪው ጀምሮ በባለስልጣኖቿ በኩል የተለያዩ ምላሾችን ስትሰጥና ክሶችን ስትሰነዝር ቆይታለች። ከቅርብ ቀናት በፊት የነበረው የሁለቱ ሀገራት ባለስልጣናት የቃላት ጦርነትም ይታወሳል። ታዲያ ዛሬም ኤርትራ የጦርነት እሳቱን መለኮስ ጀምራለች የተባለም ሲሆን በአሁኑ ጊዜ ከፍተኛ ውጥረት ውስጥ ያለችው ኤርትራ ከ ሰሞኑ የደረሱባት ስለነበሩ ነቀፌታዎችና በማስረጃ ስለተረጋገጡ ክሶችም የተቃውሞ መግለጫን አውጥታለች። ስለ ኢትዮጵያም ያለችው ነገር እጅግ እያነጋገረ ይገኛል። ይህንን መረጃ በዝርዝር ሰዓታችን በስፋት የምናስደምጣችሁናል። በሌላኛው መረጃችን ደግሞ የአትሌቲክስ ፌዴሬሽኑን ጓዳ ያጋለጸው የኦዲት ሪፖርት እጅግ እያነጋገረ ይገኛል። ይህንን መረጃ በዝርዝር ሰዓታችን በስፋት የምናስደምጣችሁናል። በሌላኛው መረጃችን ደግሞ የኢራን የበላይ መሪ አያቶላሪ ከግጭቱ በኋላ ለመጀመሪያ ጊዜ በሰጡት ጠንካራ መግለጫ ሀገራቸው ለአሜሪካ በፍጹም እጅ እንደማትሰጥ መግለጻቸውንና በመግለጫው ላይ ያካተቷቸው ሌሎች በርካታ ጉዳዮች እጅግ እያነጋገሩ ይገኛሉ። መረጃውን በዝርዝር እሳታችን በስፋት የምናስደምጣችሁ ናል ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻለላችን አዲስ ከሆናችሁ ቻለላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተለ ተጨማሪም የደወል መልእክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እያጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ኤርትራ የኢትዮጵያን ከሰሰች። ባለፉት ጥቂት ቀናት ውስጥ የኢትዮጵያ መንግስት ኤርትራ በኢትዮጵያ ሉዓላዊ ግዛትና አንድነት ላይ ጥሰት እየፈጸመች ነው በማለት ክስ ለመመስረት ለተባበሩት መንግስታት ድርጅት ዩኤንኤስጂ እናም ለበርካታ የሀገርና የመንግስት መሪዎች ደብዳቤ በመላክ ጨምሮ ዲፕሎማሲያዊ ዘመቻዎቹን አጠናክሯል ሲል የኤርትራ መንግስት ባወጣው መግለጫ ላይ ተመልክተናል። ዓለም አቀፉን ማህበረሰብ ለማሸማቀቅና ለረጅም ጊዜ ለዘለቀው የጦርነት አጀንዳው ድጋፍ ለማግኘት በግልጽ እየሰራ ይገኛልም ብለዋል። እውነታው ግን የኢትዮጵያ ገዢው የብልጽግና ፓርቲ በግዴለሽነት ላለፉት ሁለት አመታት ባልተጣራ መግለጫዎች፣ እንዲሁም ቀስቃሽ ሰበር ትንኮሳዎችም በራሱ አነጋገር የኤርትራ ወደቦችን ከተቻለ በህጋዊና አስፈላጊ ከሆነም በወታደራዊ ኃይል ለማግኘት ሲያደርግ ቆይቷል። የኢትዮጵያ መንግስት ከቃላት ትንኮሳ ባለፈ የጦር መሳሪያ ገዢና እልፍ አላፍ ሀገርን የማፍረስ ተግባርን በመስራት ላይ ይገኛል ሲል ነው የከሰሰው። ምንም እንኳን እነዚህ ቀስቃሽ ድርጊቶች የኤርትራን ሉዓላዊነትና የግዛት አንድነት እንዲሁም ክልላዊ መረጋጋትን አደጋ ላይ የሚጥሉ ቢሆንም ኤርትራ ከፍተኛ ገደብ ማድረግን መርጣለች አለች። የኤርትራ ገዢ አካል የኤርትራን ሉዓላዊነትና የግዛት አንድነቷን በመጣስ ወንጀላ ላይ ይገኛል፣ ይህ ያልተገባ ውሸት ነው ሲል ነው ክሱን ያቀረበው። የኤርትራ መንግስት ባወጣው በዚሁ መግለጫ ላይ ኢትዮጵያ ግጭት ለመፍጠር ሰበቦችን እየፈለገች መሆኑን ጠቅሶ ባለፉት ጥቂት ቀናት ለተባበሩት መንግስታትና ለበርካታ አገራት ኤርትራ ሉዓላዊ ግዛቴ ጥሳለች የሚል ስሞታ ማስገባቷን አስታውቋል። ሲቀጥልም የጅራፍ ራሱ ገርፎ ራሱ ይጮኋል የሚል ዲፕሎማሲያዊ ዘመቻ እንደሆነ አስረድቷል። የኢትዮጵያ ገዢው ፓርቲ ባለፉት ሁለት ዓመታት የኤርትራ ወደቦችን በውዴታም ሆነ በግዴታ ለመውሰድ ቅስቀሳ ሲያደርግ መቆየቱን ያወሳው መግለጫው ጨምሮም ከቃላት ባለፈ የኢትዮጵያ መንግስት የጦር መሳሪያ ሲገዛ ቆይተዋል በሚልም ክስ አቅርቧል። እነዚህን ቀስቃሽ ድርጊቶች በትዕግስት ማለፉን ገልጾም ኤርትራ በ አልጀርስ በተላለፈው የድንበር ኮሚሽን ውሳኔ መሰረት በግዛቷ ውስጥም እንዳለችና ምንም የወረረችው የኢትዮጵያ መሬት እንደሌለም አስረድቷል። በመግለጫው መጨረሻም ኢትዮጵያ የጎረቤቷን ላላዊ መሬትና ባርበር ለመውሰድ የምታደርገው ህገወጥ ጥረት ምኞት ነው ሲል ነው የገለጸው። ይህም ነገሩን እጅግ የሚያባብሰው ይመስላል። በተጨማሪም የኤርትራን አቋም ሱዳን፣ ሩሲያና ኤርትራ ሲደግፉት የአውሮፓ ህብረትና ብሪታንያ ግን ተቃውመውታል። የኤርትራ መንግስት በሀገሪቱ ውስጥ ፈጸማል የሚባለውን የመብት ረገጣን የሚመረምረውን የተባበሩት መንግስታት ድርጅት ባለሙያ ኃላፊ እንዲሰረዝ ጠየቀ። ሮይተርስ ዜና አገልግሎት የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ሰነድን ጠቅሶ እንደዘገበውም ኤርትራ ምርመራው እንዲቋረጥ መፈለጉ ምዕራባውያን መንግስታትን አሳስቧል። የተባበሩት መንግስታት ድርጅት ባለሙያዎች ኤርትራ ውስጥ ይደርሳሉ የሚባሉ የመብት ጥሰቶችን መመዝገብ መከታተልና መመርመር የጀመሩት እንደ ጎረጎሳውያኑ አቆጣጠር በ2012 ነበር። በአሁኑ ወቅትም የልዩ መርማሪነቱን የያዙት ሱዳናዊ የሰብአዊ መብቶች ጠበቃ ማህመድ አብዱ ሰላም ባቢኬር ባለፈው ወር ባቀረቡት ዘገባ የኤርትራን የሰብአዊ መብት ይዞታ አሳሳቢ ብለውታል። በባለሙያው ዘገባ መሰረትም ሰዎች በዘፈቀደ ይታሰራሉ፣ ይሰወራሉ፣ የረጅም ጊዜ ወታደራዊና ብሔራዊ አገልግሎት ለመስጠት ይገደላሉ። ክትትሉን ለረጅም ጊዜ የምትቃወመው ኤርትራ ባለፈው ሰኞ የምርማሪዎችም ስልጣን እንዲሰረዝ የሚጠይቅ ረቂቅ ለድርጅቱም አቅርባለች። የኤርትራን አቋም ሱዳን፣ ሩሲያ እና ኢራን ሲደግፉ የአውሮፓ ማህበረት እና ብሪታንያ ግን ተቃውመውታል። በተያዘ መረጃም የኤርትራ መንግስት በሀገሪቱ የተፈጸሙ የሰብአዊ መብት ጥሰቶችን እንዲያጣራ የተቋቋመ ቡድን የስራ ጊዜ እንዲያበቃ ጥረት እያደረገ መሆኑ የተገለጸም ሲሆን አምነስቲ እና ሁማን ራይትስ ወች የኤርትራን መንግስትም ኮንነዋል። የቡድኑ የስራ ጊዜ እንዲራዘምም ጠይቀዋል። የተባበሩት መንግስታት ድርጅት በኤርትራ የተፈጸመው የሰብአዊ መብት ጥሰቶችን እንዲያጣራ የተቋቋመው የባለሙያዎች ቡድን የስራ ጊዜ እንዲያበቃ ለማድረግ የኤርትራ መንግስት ጥረት እያደረገ እንደሚገኝ የገለጸም ሲሆን በሰኔ ወር 2017 ዓ.ም ምት መጀመሪያ ቀናትም በስዊዘርላንድ ጄኔቫ በተካሄደው የመሪዎች ጉባኤ ላይ የኤርትራ የተባበሩት መንግስታት ልዩ የሰብዓዊ መብት ተከታታይ ሪፖርተር መሐመድ አብዱሰላም በኤርትራ የሚካሄዱ የሰብዓዊ መብት ጥሰቶች ስልታይናቸው የተጠያቂነት አስፈላጊነት እጅግ በጣም አጣዳፊ ነው ሲሉ መግለጻቸው ይታወሳል። የኤርትራ መንግስት ለመንግስታቱ ድርጅት የሰብዓዊ መብቶች ምክር ቤት ያስገባው ዶክመንትም መመልከቱን ጠቅሶ ሮይተርስ የዜና ወኪል ባሰራጨው ዘገባ ኤርትራ የባለሙያዎቹ ቡድን የስራ ጊዜ እንዳይራዘም በመጠየቅ ጥያቄ ላይ እንደምትገኝም አረጋግጧል። የአጣሪ ቡድኑ በኤርትራ ያለው ስራ ገና አልተጠናቀቀም ብዙ ይቀረዋል። የምክር ቤቱ አባል አገራትም የቡድኑን የስራ ጊዜ እንዲራዘም ድምፃቸውን ሊሰጡ ይገባል። በኤርትራ በመካሄድ ላይ ላሉ የሰብአዊ መብት ጥሰቶች ትኩረት ሊሰጠው ይገባል። ከዚህ በፊት ለተፈጸሙና አሁንም በመፈጸም ላይ ላሉ ጥሰቶች ተጠያቂ እንዲሆን ማድረግ ይገባዋል ሲሉም የአምነስቲ የምስራቅና ደቡብ አፍሪካ ዋና ዳይሬክተር ቲገረ ቻጉታም ገልጸዋል። ወደ ቀጣይ መረጃችን ስናመራ የአትሌቲክስ ፌዴሬሽኑን ጓዳ ያጋለጠው የኦዲት ሪፖርት የፌዴራል ዋና ኦዲተር የኢትዮጵያ አትሌቲክስ ፌዴሬሽንን የስራ አፈጻጸምና የ2016 በጀት ዓመት የሂሳብ እንቅስቃሴዎችን ኦዲት አድርጓል። የኦዲት ሪፖርቱ ሰሞኑን በህዝብ ተወካዮች ምክር ቤት የቀረበ ሲሆን የፌዴራል ዋና ኦዲተር መሰረት ዳምጤ ፌዴሬሽኑ በተለይ ከአዳዲስ ኩባንያ ጋር በተያያዘና ከዶላር ሂሳብ ጋር ያጋጠሙ ጉድለቶችንም አቅርበዋል። ፌዴሬሽኑ ከአዳዲስ ስፖርት ካምፓኒ ጋር እን እንደ አውሮፓውያን አቆጣጠር ከጃንዋሪ 1 2023 እስከ 31 ዲሴምበር 2020 ድረስ የስፖንሰርሺፕ ስምምነት ማድረጉን ወይዘሮ መሰረትም አስታውሰዋል። በተደረገው ኦዲትም ፌዴሬሽኑ በገባው ውል መሰረት ከአዳዲስ ካምፓኒ ለሚገቡ ትጥቆችም ፌዴሬሽኑ የትራንዚትም ሆነ ሌሎች ተያያዥ ወጪ ሳይወጣባቸው ፍሪቻርድ እንደሚያቀርብም የተጠቀሰም ቢሆን ፌዴሬሽኑ ግን ከአዳዲስ ካምፓኒ የመጡ ትጥቆች ለትራንዚትና መጋዘን ወጪ ከ2014 ዓ.ም እስከ 2016 ዓ.ም በድምሩ ከ3 ሚሊዮን 588 ሺህ ብር በላይ መከፈሉ ተረጋግጧልም ብሏል። ከዚህ ውስጥም 1 ሚሊዮን 835 882 ብሩ ለምን ጉዳይ እንደተከፈለ ማስረጃ እንዳልቀረበ ማስታውቋል። በተጨማሪም በየዓመቱ በስልጠና ፕሮጀክት ስር ለሚገኙ ከ1200 ታዳጊ አትሌቶች 11 አይነት ትጥቆች እንደሚላክላቸው በውል ቢቀመጥም ፌዴሬሽኑ ግን የሚልካቸው የትጥቅ አይነቶች ስድስት ብቻ መሆናቸውን ዋና ኦዲተሯም ገልጸዋል። ይህም ብቻ አይደለም። ፌዴሬሽኑ ከአዳዲስ ካምፓኒ ጋር በገባ ውል መሰረት ከካምፓኒው በየዓመቱ የተላከለትን የዶላር መጠን የሚያሳይ ከካምፓኒው የተላከ ማስረጃም አላገኘም ብለዋል። ዶላሩ የሚገባበት የፌዴሬሽኑ የውጭ ምንዛሬ አካውንቶች ብዛት ስንት እንደሆነ እናም ኦዲት ለመደረጋቸው የሚያሳይ ማስረጃ ተጠይቆም ፌዴሬሽኑ አለማቅረቡን አቅረቡን ዋና ኦዲተሯም ተናግረዋል። በተያያዘም የፌዴሬሽኑ የዶላር ገንዘብ የተለያዩ ግለሰቦችና ተቋማት በኢትዮጵያ ብር ለመቀየር በመስማማት የሚለዋወጡ ሲሆን አጠቃላይ ለግለሰቦችና ለተቋማት በብር እንዲቀየር ትዕዛዝ የሚሰ መሆኑንም ዋናው ሪተሯም አስታውቀዋል። ዶላሩ ወደ ብር ከተቀየረ በኋላ በሕጋዊ ደረሰኝ ወደ ፌዴሬሽኑ አካውንት ገቢ ስለመደረጉ ወይም በተሰብሳቢ መልክም ስለመያዙ ሪፖርት አለመቅረቡንም አስታውቀዋል። ወደ መጨረሻው መረጃችን ስናመራ የኢራን የበላይ መሪ አያቶላህ አሊ ከግጭቱ በኋላ ለመጀመሪያ ጊዜ በሰጡት ጠንካራ መግለጫ ሀገራቸው ለአሜሪካ በፍጹም እጅ እንደማትሰጥ ዝተው የ12 ቀኑን ጦርነት በድል አድራጊነት ማጠናቀቋን አውጀዋል። አያቶላህ አሊ ይህንን ያሉት የተኩስ አቁም ስምምነቱ በስራ ላይ ከተባለ በኋላ በሁለተኛው ቀን ሲሆን በዋሽንግተን እና በቴል አቪቭ የተሰሙትን የድል መግለጫዎችም የተጋነኑ ሲሉም አጣጥለዋቸዋል። የድል አዋጅ ና የአሜሪካን ፉከራን በተመለከተም አያቶላ አሊ ተናግረዋል። አያቶላ ካሚኒ በንግግራቸው የፕሬዝደንት ትራምፕንና የእስራኤልን ባለስልጣናትን መግለጫ የተጋነነ ፕሮፓጋንዳን ብለውታል። የአሜሪካ ባለስልጣናት ጥቃቱ ፕሮግራማችንን እንዳወደመው ይናገራሉ። መሬት ላይ ያለው እውነታ ግን ይህ አይደለም ብለዋል። ይልቁንም ኢራን በኳታር በሚገኘው የአሜሪካ ጦር ሰፈር ላይ የሰነዘረችው የሚሳኤል ጥቃት የአሜሪካን ፊት በከባድ ጥፊ የመታ የበቀል እርምጃ ነበር ሲሉም ገልጸውታል። የበላይ መሪው የአገሪቱ የኒውክሌር ፕሮግራም ምንም እንዳልተጎዳና የዩራኒየም ማበልጸጊያ ስራውም ተጠናክሮ እንደሚቀጥልም አረጋግጠዋል። አብዛኛዎቹ ተቋማት አሁንም እንዳሉና ኢራን የኒውክሌር ፕሮግራሟን እንደምትቀጥል መናገራቸውም በቀጣይ ከምዕራባውያን ጋር ሊኖር በሚችል ድርድር ላይ የኢራንን ጠንካራ አቋም ያሳያል። ይህ መግለጫ የኢራን ፓርላማ ከዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ጋርም ያለውን ትብብር የሚከለክል ሕግ ካጸደቀ በኋላ መሆኑም ትኩረት የሚስብ ነው። አያቶላ ካሚኔ በንግግራቸው የኢራንን ጦር ኃይሎችም ያመሰገኑ ሲሆን ይህም ከእስራኤል ጥቃት ከፍተኛ ጉዳት ደርሶባታል የሚለው መረጃን ለማስተባበል የሰራዊቱን ሞራል ለማነቃቃት ያለመነው ሆኖም የአልጀዚራ ዘገባ እንደሚያመላክተው በኢራን ህዝብ ዘንድም ከፍተኛ ጭንቀት አለ። ይህ የጦርነቱ የመጀመሪያ ዙር ብቻ ነው የሚል ስጋት ያላቸው ብዙዎች የሀገራቸውን የአየር መከላከያ ሰራዊት ውጤታማነት በጥያቄ ምልክት ውስጥም ከቶታልም ብለዋል። የበላይ መሪው እስራኤል እንደገና ካጠቃችን ተጨማሪ ውድመት ታያለች ሲሉም ጠንካራ ማስጠንቂያንም አስተላልፈዋል። ይህ በእንዲህ እንዳለም የ12 ቀኑ ግጭት ያስከተለው ሰብዊ ቀውስ ከባድ ነበር። የኢራን ጤና ጥበቃ ሚኒስተር እንደገለጸውም 627 ሲቪሎች ሲገደሉ በእስራኤል በኩል ደግሞ 28 ሰዎች መገደላቸውም ተረጋግጧል። በጦርነቱ ለተገደሉ የኢራን ከፍተኛ አዛዦችና የኒውክሌር ሳይንቲስቶችም ቅዳሜ ዕለት በቴህራን ብሔራዊ የቀብር ስነ ስርዓትም እንደሚፈጸም ነው የተገለጸው። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኝን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ